እናቶቻችን እንደዚህ መርጠው በልተው ነው እንዴ እኛን የወለዱን? ወለዱ እኮ ነው። እግዚአብሔር ነው። ንገሩኝ እውነት፣ ይሄንን መብላት አይቻልም ይሄ ይቻላል ተባሉ ተብለው በእርግጠኝነት መርጠው በልተው አይደለም እኛን የወለዱን። ስለዚህ ከዚህ በኋላ መምረጥ የለብሽም ባይነኝ እንደኔ ማለት ነው። አረ እኔ በጣም ብዙ ነገር ተብያለሁ። ለምሳሌ አሁን ማር እንዳትበይ ምናምን፣ ለአንዳንድ ሰዎች ተናግሬ ማለት ነው የሚያውቁ ትልልቅ ሰዎች ተናግሬ ማር እንዳት ቤተ ብዬ ተከለከሉ። ከዛ ሐኪም ስጠይቅ ትንሽ ትንሽ መብላት ችግር አያመጣም ተባልኩ ማለት ነው። ከዛ አናናስ መጥፎ ነው ተባልኩኝ። እንግዲህ እንደየእንትኑ ይለያያል፣ እንደየሰው አመለካከት ወይንም ደግሞ እኔ ደግሞ እንደሰማሁት ከሆነ እንደየሰው እርግዝናም ይለያያል። ምንም ቦሚት ሳያደረግ የሚወልድ ሰውም እንዳለ ሰምቻለሁ። ያ ሰውን ታድሏል በጣም እና ደግሞ ዘጠኝ ወር ሙሉ ቦሚት እያደረገው የሚወልድም አለ ይባላል። ስለዚህ እንደየሰው ይለያያል። አመጋገብም ልክ እንደ ሰው ይለያያል። ግን ሩታዬ፣ ሌላ በድጋሚ መጠየቅ መፈለገው ጥያቄ አለኝ። እሱ ምንድን ነው፣ እናትነት ገና እስኪ ካሁኑ ምን አይነት ስሜት አለው? ይህንን ማወቅ ፈልጋለሁ። እኔ አሁን እኔ ልጅ ገና ስላላየሁኝ ማለት ነው አላውቀውም። እሷ ግን ቢያንስ ወዷ ላይ ስለያዘችው ታቋለች ብዬ ነው። አሁን እኔ እስቲ አፌም ወልቼ እናትነት ማለት ብዬ ላወራ ትላለ እሺ ግን ያው ከዚህ በፊት እናቶች ሲወልዱ ምናምን እንደ ቀልድ የምናያቸው ነገሮች አሉ እና በትንሹም ቢሆን እኔ አሁን ሙሉ ለሙሉ እናትነትን አይቼዋለሁ ብዬ ማለት አልችልም። እኔ አፌ ሞልቼ እንደዛ መናገር አልችልም። ግን ደግሞ አለ አይደለ በትንሹም ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለ። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው እና ማለት ዘጠኙን ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀውነት እግዚአብሔርን እኔ እኔ እንጃ። ክብር ለእናቶቻችን። እናቴ በጣም ወድሻለሁ፣ በዚህ አጋጣሚ ይሁን ሁሉ መከራ እና ስቃይተሽ ነው ለካ እኔንም ለዚህ ደረጃ ያደረሽኝ ለቁም ነገር የበቃሁትና፣ በዚህ አጋጣሚ አንቺንም አመሰግናለሁኝ። እና በቃ ማለት ለሁሉም እናቶች ክብር ይገባችኋል። የምሬ ነው ብላችሁ ማለት በጣም ከባድ ነው እንጃ ምግብ ሳይበላ የሚዋልበት ቀን አለ። እኔ ሳልበላ ሙልበት ቀን አለ። መጥፎ እንደሆነ አውቃለሁኝ፣ ግን ገና ሸቶኝ ውሃ ጠጥቼ ቮሚት ካረገኝ ምግቡን ስበላ እንዴት ነው የምሆነው በሚል በቃ ስቅቅ ብዬ ስለሚል ስለማስብ ምግብ ሳልበላ አንዳንድ ቀን እውላለሁ። ግን አያቅ መብላት አለብሽ። እሺ ለማንኛውም ባይነር ኪሎ ቀነሳለች። እሺ ባለፈው የደናቂን ሐኪም ቤት ኪሎ ቀነሳለች። ምግብ አበይም ወይ ተብላለች። ስለዚህ ምግብሽም በደንብ መብላት አለብሽ። እንግዲህ እናትነትን በእንደዚህ መልኩ ሩታዬ ገልጸዋለች። እንግዲህ እስኪ አባትነትን እንግለጠው። ምን ነው ምን አታውቅም አንተ ልጅ ስትወልድ፣ ግን ማለቴ ስወልደው ከዚህ በላይ ብዙ ነገር እንዳናወራ ገና ሳል ወልድ እንዲህ ከሆንኩኝ ልጅ በልጅነት የሚባለውን ነገር ልናየው ነው። ፈጣሪ ካለ እኔ በ30 አመቴ የሰባት አመት ልጅ ይኖረኛል እግዚአብሔር ፍቃዱ ከሆነ ማለት ነው። ደስ አይልም ግን በጣም ደስ ይላል። ደስ ይላል የሆነ ስሜቱ ደስ ይላል። የሆነ ስሜቱ ግን ያስደነግጣል የሆነ ሰዓት ልቤ ይመታል፣ ምናምን ድንግጥላለሁ። የምር የሆነ ኃላፊነት ሊጫንብኝ እንደሆነ ስለሚሰማኝ ማለት ነው። የሆነ የሚያስደነግጥ ስሜት አለው የራሱ ማለት ነው። ይህን ስሜት ማን እንደሚረዳኝ ባላቅም፣ እግዚአብሔር አባት ስትሆኑ ደግሞ በተለይ ወይንም ወንድ ልጅ ስትሆኑ ይቅርታ አድርጉልኝ፣ ወንድ ልጅ ስትሆኑ በቃ ኃላፊነት የሚባለው ነገር ይከብደናል እና አሁን ትልቅ ኃላፊነት እንዳለብኝ እንደተጣለብኝ ይሰማኛል። ለዛ እንግዲህ ድንግጥ ድንግጥ እላለሁ፣ ይፈራለሁ ምናምን ግን ደግሞ እኔ እኮ አለው። አንቺ አለሽ። አዎ፣ አንቺማ አለሽ። እኔም አለው እኮ። ግን ያው እንደ ወንድ ልጅ ይመስለኛል እንደ አብዛኛው ወንድ ልጅ የሆነ ኃላፊነት ሊሰማን ሲል የምንደነግጠው ነገር አለና ለዛ ነው የምደነግጠው። አዳዲስ ነገሮች እየታዩብኝ ነው። ግን ዝም ብሎ ደስ ደስ ይለኛል። ደስ ደስ ያለኝ ነው። ደስ ደስ ያለኝ እና በቃ ፋሚሊ ደስ ያለኝ ነው ይሄ ሰሞን ከመላችሁ በላይ ይህ ደስታ እንግዲህ ለረጅም ያድርግልን። እንግዲህ ሌሎቻችሁም ለዚህ ክብር እግዚአብሔር ያብቃችሁ። ይህ ስጦታ ለሁላችሁ ለሁላችሁም ይድረሳችሁ። ላለው ለሁላችሁም የምሬ ነው። ይህ ምርቃቴ ነው። ልክኛ እንደተደሰት ነው፣ እናንተም ደስተኛ ሁኑልን። ልጅ ፈልጋችሁ ደግሞ እስከዛሬ ምናልባት የቆየባችሁ ካላችሁ እግዚአብሔር በልጅ ይባርካችሁ። የእኛን እድል ለእናንተም እየስጣችሁ፣ ቅድም እያለኝ ይህ ስጦታ ስለሆነ ማለት ነው። ከአምላክ የሚሰጥ ስጦታ ነው እና ለሁላችሁም ያድላችሁ ማለት ፈልጋለሁ። ይህ ስጦታ እንግዲህ ሩታዬ እሺ፣ አጠጭ እየጠጣች ችግር የለውም። ከዚህ መልስ እንግዲህ ሩታዬ ዛሬ ቀንሽ ሙሉ ከኔ ጋር ነው የሚሆነው። ምንድን ነው አሁን እዚህ እንዳሳለፍ ነው። የሆነ ቦታ ደግሞ እወስድሻለሁ። ወጣ እንላለን። ዛሬ ቀንሽ ውብ አድርገን እንውላለን። ማለት ነው ለኛል። በደስታችን አሻንጉሊት ይያዝ ነው ሜሎ፣ ምን አገባይ እንዴ ጭራሽ እኔ አልገዛልሽም። እንደ ከፈለግሽ ምንችን ነው የምፈልገው? አይቻልማ። ምንችን ነው የወደድኩት? ከወደድሻትም ምንም ችግር የለም፣ ሌላ እንዲገዛው አደርግልሻለሁ እና እሷን መውሰድ ትችያለሽ። ወደድሻት ከሆነ ተምራለች። ፒንክ መሆኗን የወደድሻት በእርግጠኝነት። ስለዚህ እንግዲህ ፋሚሊዎቼ ይህ ቆይታ አሪፍ እንደሆነ አልጠራጠርም። እንግዲህ ካሜራ ማናችን ልብላ አልብላ ላንሳ አላንሳም እያለ ነው እና ከካሜራ ጀርባ አንድ ሁለት ሶስት ሰዎች ያሉ እያዩን ነው። እንግዲህ ሁላችንም ተካበር ማለት ነው እንበላለን ደስ ይልሻል እና መጠየቅ የምትፈልጊው ነገር ካለሽ ሩታዬ መጠየቅ ትችያለሽ። ጥያቄ ካለሽ ማለት ነው። ከአሁኑኑ ይህ ቀን እድል ነው። እችን ያገኘሻትን እድል ተጠቅመሽ መጠየቅ የምትፈልጊውን ጥያቄ ጠይቂ። እኔ ጥያቄዎችን ጨርሻሉ፣ ለሩታዬ ያለኝን ማለት ነው። ምን አይነት ጥያቄ ጠይቅክ? ልጅ ወንድ ቢሆን ይሻላል ሴት እንዴት? እኔ ጥያቄ ነው። አዎ እኔ የምሬን ስነግራችሁ ችግር የለብኝም። እግዚአብሔር ወንድም ሴትም ሁለቱንም እወዳለሁ። ብቻ ልጅ እ ምነው ምነው ብታይ ሳቂ ሳቂ አለኝ በሆነ ንግግሬ ነው፣ ይፋቅሹ ግን የትኛውንም እቀበላለሁኝ። ወንድም ሴትም ለራስሽ ነው ለአንቺ እሺ፣ ጣይ መልሽ ቶሎ እ የጠየቅሽኝን ጥያቄ ለአንቺ መልሽ። እኔ ችግር የለብኝም። እውነት ሴት ልጅ ወዳለሁ እኔ አቄ። ስለዚህ ግልጽ እንተናገር። ግን ደግሞ እግዚአብሔር፣ እኔ ችግር የለብኝም። እንደ ሴት ልጅ ስለወደድኩኝ ወንድ ቢሰጠኝ ለምን ሰጣ ይለለው ኖ፣ እንደዛ እኮ አይደለም። የሆነ እንደ ሰውኛ ፍላጎት የሚባል ነገር አለ አይደለ? ሴት ልጅ ወዳለሁ አላፍ ሳይትስ እሺ ለማንኛውም ፋሚሊያቸው ኦልሬዲ ግልጽ ሆኖላችኋል ብዬ አስባለሁ። ማብራራትም አይጠበቅብኝም አሁን ለማለት የፈለገችውን ነገር ስለዚህ ግልጽ ከሆነላችሁ በቂ ነው። እንግዲህ ፈጣሪ የፈቀደው ይሁን። ከዚህ በኋላ እንግዲህ ክትትል ይኖራል። በየወሩ ወደ ሐኪም ቤት ስንሄዱ ምናምን ቪዲዮ እየቀረጽን ለናንተ የምንለቅላችሁ ነው የሚሆነው። የቀጠሮ ጊዜ ሲደርስ ምናምን እንግዲህ በዚህ ሁለት ቀን ልሄድ ነው ሩታዬ የትም አይደለም እኮ ለሁለት ቀን ነው የምቆየው። ለሁለት ቀን ወይ ለሶስት ቀን ወይ ለአራት ቀን ወይ ለአምስት ቀን ወይ ለሳምንት ወይ ለአስራ አምስት ቀን እንዴት ሩታዬ፣ እሱን እናወራበታለን። ግን አንድ ነው እውነት የለውም። ለትንሽ ግን እኮ የት እኮ እነግርሻለሁ። ታዲያ አወራሻለሁ፣ በኋላ እነግርሻለሁ። አሁን በኋላ እነግርሻለሁ። አሁን ነው ፈልገው። እሺ ከአዲስ አበባ ወጣለኝ ወደ ቡታጀራ

እ ሩታ እኔ አልፈለግም፣ አትሄድም። መሄድበት ምክንያት ካወራሁሽ ችግር የለውም ሂድ ስለምትይኝ በኋላ የማወራሽ ይሆናል ማለት ነው። ለማንኛውም ፋሚሊዎቻችን ዛሬ ይህ የነበረን ቆይታ በጣም ደስ ይል ነበረ። ሁላችሁንም ከልብ እናመሰግናለን። ይህን ቪዲዮ እስከ መጨረሻው ስላያችሁ አብራችሁን ስለነበራችሁ እንወዳችኋለን። ሩታ እየሳት ጃቸው እኔ ወዳችኋለሁ፣ ግን እሱ ሊሄድብኝ ነው፣ ግን ደግሞ ወዳችኋለሁ። አመሰግናለሁ። እኔም በጣም ወዳችኋለሁ ፋሚሊዎቼ፣ ኑሩልን፣ ክበሩልን። ለምትሰጡን አስተያየት ሁሉ ከልብ ነው የምናመሰግነው። እኛም ከናንተ በህይወታችን ላይ ያስተምራሉ የምንላቸውን ነገሮች፣ እናንተን ያስደስታሉ የምንላቸውን ነገሮች ከዚህ በኋላ ወደ እናንተ እየለቀቅን የምናመጣላችሁ ይሆናል ማለት ነው። ፋሚሊዎቼ፣ ዴይ ቱ ዴይ ላይፋችንን ሁሌም እያቀረብንላችሁ ነው፣ ወደፊትም እናቀርብላችኋለን። ምናልባት ከኛ ህይወት ጥሩ ጥሩ ጥሩናን ነገር መውሰድ መጥፎ የሆነውን ወይንም ትክክል ያልሆነውን ነገር ደግሞ እየጣላችሁ ማለፍ ትችላላችሁ። አንዳንድ ጊዜ ለእኛ ይጠቅማል ብለን የምናስተላልፈው መልእክት ለሰዎች መጥፎ ነው ሊታይ ይችላል። ስለዚህ ሁሉንም ነገር አሴፕት አድርጉን አንልም፣ ግን ደግሞ የምታምኑበትን ነገር ከኛ ትምህርት ነው የምትሉትን ነገር መውሰድ ትችላላችሁ። አይ አይደለም የምትሉትን ነገር ደግሞ እያስቀራችሁ አብረን ወደፊት የምንቀጥል ይሆናል ማለት ነው። አይመስልሽም ሩታዬ? ትክክለኛ፣ አዎ። ሌላው ደግሞ ምንም ከእናንተ የምጠቀመው ነገር የለም የምትሉ ሰዎች ካላችሁ ደግሞ ሙሉ ቪዲዮን ሙሉ ቪዲዮ ሲመጣ እስክሮን ማድረግ ወይንም ማሳለፍ ይቻላል ከምትጨናነቁ ማለት ነው። አይ የምሬ ነው። አንዳንድ ሰዎች ምን ብለው ሲጽፉ ያለው መሰላችሁ? ችርስ ሳንፈልጋቸው ለሚመጡብን ብለው የሚጽፉ ሰዎች አሉ፣ እና እንደዚህ አይነት ኮሜንቶች ብዙ አያለሁ። አይ የምሬ ነው። እና እነዚህ ሰዎች ያስቁኛል። ኮሜንቱን ሳየው በጣም ነው የምስቀው። ለምን እንደምስቅ ታውቃላችሁ? ቪዲዮውን አይተውት ምን ብሏቸው ገብተዋቸው ሐሳቡን ተረተው ምናምን ምናምን ኮሜንት ላይ ገብተውም እንደገና ጽፈው ነው የሚወጡት። ስለዚህ እነዚህ ሰዎች ለኛ ታይም ሰጥተው እያዩን ነው ማለት ነው። ስለዚህ ሳንፈልጋቸው ለሚመጡብን ማለት አይችሉም። ሳንፈልጋቸው አሁን ለምሳሌ እኔ የሆነ ቪዲዮ ሳልፈልገው ከመጣብኝ ወዲያው ነው ስከሩ ነው ማድረገው አላየው ወዲያው ኮሜንት ጽፌ ምን ብዬው ሁሉ ታይም አብሬው ካሳለፍኩኝ በኋላ ይሄን አይነት ኮሜንት ብጽፍ ራሳችሁ ላይ ሙድ ምትይዘው አትያዙ። አንዳንድ ሰዎች ለምን ሳፈልጉት ከሆነ እስክሩ ላድርጉት። እሺ፣ አይታችሁ ስትጠግቡን አትጻፉ። እሺ። ለማንኛውም ከልብ አመሰግናለሁ። ግን እናንተንም እወዳችኋለሁ፣ ለምትጽፉ እያያችሁንም ለምትጽፉ እናንተንም እንወዳችኋለን። ፈዋበሉ፣ አትጨናነቁ። የሆነ ሰዓት ቅብርር በሉ ብላለች ሩታዬ፣ ቅብርር በሉ እያያችሁም ደግሞ አትናደዱ። ምኞትን አይከለከልም እና መመኘት ትችላላችሁ። ስለዚህ ለማንኛውም ብዙ ማውራት አልፈልግም። ከዚህ በኋላ እንግዲህ አሪፍ አሪፍ ቪዲዮዎች ወደ እናንተ የምንለቅላችሁ ይሆናል ማለት ነው። በቅርቡ የተለያዩ ሰርፕራይዞች አሉ፣ እግዚአብሔር ካለ ለሩታዬ። ምን አይነት ነው? እባክህ ንገረኝ። ተው፣ ሆዴን አታባባው እኔ ሰርፕራይዝ ይነገራል? እንዲ ፋሚሊዎች አይነገርም። እኔ ማን እስከማቆረ ድረስ አይነገርም። ስለዚህ ፋሚሊዎቻችን እንወዳቸዋለን። እኛ እዚው ነው ዛሬ ውለን፣ ወደ ማታ የሆነ ቦታ እንሄዳለን ማለት ነው። እዚው ነው ታይማችን የምናሳልፈው። ቪዲዮ ለቀረጥላችሁ ብዬ ስላሰብኩ ነው ይሄንን ቪዲዮ ወደ እናንተ ያመጣሁት ማለት ነው። ከልብ እናመሰግናለን። ባይ አንድም ሰው እንዳይቀር ግብዣ አለቤቴ። ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው እድሜ ለሷ በፍቅሮ